በስማ ወወልድ መንፈስ ቅዱስ አሐዱ አምላክ አማስሩ አሚሩ ለሰኔ በዛት ዕለት ተፍጻሜ ተስሙ ለቅዱስ ገላውዴዎስ ሰማይት አንድ አምላክ በሚሆን ባብ በወልድ መንፈስ ቅዱስ ስም ሰኔ 11 በዝች ቀን በጦርነቱ ድል አድራጊው ከቤተ መንግስት ወገን የሆነው የመላእክት አርአያ ያለው የከበረ ሰማይት ገላውዴዎስ የተጋድሎ ፍጻሜ ነው። ይህ ቅዱስ ምድራዊ መንግስትንና የዝችን ዓለም ክብር የናቀ ነበረ። መልካም ገድልን ተጋደለ። የማይጠፋ ሰማያዊ መንግስትና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብጥሊዮስ ነው። እርሱም ለሮም ንጉሥ ለሉማሪያኖስ ወንድም ነው። መልኩም እንደ እስራኤላዊ ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበረ። እርሱም በጦርነት ላይ የበረታ ነበር። የአንጾኪያ ተወላጆች ይመኩበት ነበር። ስለ ደም ግባቱ እና ጽናቱ በሁሉ ዘንድ የተወደደ ነበር። እርሱንም ከመውደዳቸው ብዛት የተነሳ ጠላቶችን ድል እንዳደረጋቸው፣ እነርሱም ድል ሆነው በወርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማው መግቢያ በር ላይ ያኖሩ ነበር። ቅዱስ ገላውዲዮስም የቤተ ክርስቲያን መጻሕፍት ዘወትር ያነብ ነበር። የሮም ንጉሥ ዜናውን ሰምቶ ሊያየው ወደደ። ልጁ ገላውዲዮስም ይልክለት ዘንድ ወደ አባቱ እንደ እርሱ ላከለት። በደረሰም ጊዜ በደስታ ሊቀርበው ንጉሡ ከሰራዊቱ ጋር ወጣ። ባየውም ጊዜ ደስ ተሰኘ። የሮም ከተማ ሰዎች ሁሉም ደስ አላቸው። ከነዚህ አውራቶችም በኋላ በቁስ ሀገር ሰዎችና በአርማኒያ ታላቅ ፀብ ተነሳ። ይህም ንጉሥ ገላውዲዮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ሳምኖ ወደ እርሱ ወጣ፣ ድልም አደረጋቸው። ንጉሡም ያዘው፣ ጣዖቶቻቸውንም ሰበረ። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮግልጣኖስ የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን ባጸና ጊዜ እጅግ አጸነ። ፊክጦር የሚባል የሄርማኖስ ወላጅ ነበረው። ሁልጊዜ መመጻየፍት ቃል ይሰሙ ነበር፣ ስለ ነብሳቸውም ድህነት ያነቡ ነበር። ከዚህም በኋላ ክብር ይግባው እና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያን ጊዜም ሰይጣን በሽማግሌ አምሳል ታያቸው፣ ያዘነላቸው መስሎ እንዲህ አላቸው፣ ልጆቼ ሆይ መልካም ጎልማሶች ናቸው፣ የነገስታት ልጆች ናችሁ። ስለ እናንተ ፈራለሁ፣ አዝናለሁ። እኔም ከንጉሱ ጋር ተስማሙ ዘንድ ለአማልክት ታጥኑ ዘንድ መክራቸዋለሁ። ሲያዛችሁም ትእዛዙን አትተላለፉ፣ እናንተ ክርስቶስ በቤታችሁ አምልኩት ይህ ንጉሥ ኃይለኛ ርኅራኄ የሌለው ጨካኝ ነውና አላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእነርሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው ክፋትን ሁሉ የተመላ የሐሰት አባት ወይ ከኛ ራቅ አንተ ሁል ጊዜ እግዚአብሔርን ሕግ ትቃረናለህና አሉት። ያን ጊዜ መልኩን ለውጦ እንደ ጥቁር ባሪያ ሆነ እንዲህም አላቸው። እነሆ ከንጉሥ አጣልቼ ደማችሁ እስኪፈስ አደርጋለሁ። እነሆ ከንጉሥ አጣልቼ ደማችሁ እንዲፈስ አደርጋለሁ። ሰይጣኑም ይህንን ብሎ ወደ ዲዮቅልጥያኖስ ወደ ቪክቶርና ገላውዲዎስ ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገድለው መንግስትን ይወርሳሉ፣ እነርሱም የመንግስት ልጆች ናቸውና አለው። ስለዚህ ንጉሱ ወደ ቅዱስ ገላውዲዎስ ልኮ ወደ እርሱ አስመጣቸው ለጣዖታትም እንዲሰዉ ለመናቸው። የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘውም። ንጉሱም ክፉ ቃልን ሊናገር አልፈቀደም። ቅዱስ ገላውዲዮስ ግን በድፍረት ይናገረው ነበር። ያለመፍራት መፍራት ንጉሱን የረከሳ አማልክትን ሰደበ። ህርማኖስ ቅዱስ ገላውዲዮስ ወደ ግብጽ እንዲልካቸው በዚያ እንዲገሉት ንጉስ መከራውን እርሱ እንደ ልጄ እንደ ፊቅጦር አመፀኛ ነውና። ንጉሱም ወደ እንዴናው ገዢ እንዲህ ብሎ ጻፈ። ገላውዲዮስ ትእዛዛችንን አልተቀበለም። ቃላችንንም አልሰማም። አንተም ወደ ትእዛዛችን ይመልሰህ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ቁረት። ቅዱስ ቅላውዲዮስም ወደ እስክንድርያ ይወስዱት ዘንድ ንጉሱ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ቲድራማኮስን ጠርቶ ክብር ይግባውና ጌታችንን በማመን እንዲጸና ወገኖቹንም እንዲያጸናቸው አደራ አለውና በሰላም ተሰናበተው። ወደ እንዴናው ገዥ ወደ አርማቲያስ በደረክሰ ጊዜ አሪያኖስ አይቶ ደነገጠ። ተነስቶም እጁን ሳመው እንዲህም ብሎ ለመነው ጌታዬ ግላውዲዮስ ወይ ይህንን ስራ አትስራ፣ የንጉስንም ትእዛዝ አትተላለፍ። ቅዱስ ግላውዲዮስም እንዲህ ሲል መለሰ፣ ንጉስ ያዘዘን ልትፈጽም እንጂ በነገረህ ልታታልለኝ አልተላኩም አለው። መኮንኑንም እስኪቆጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበር። በመኮንኑንም እጅ ጦር ነበረ። ቅዱስ ግላውዲዮስም ወጋው፣ ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግስተ ሰማያትም የሰማዕትነት አክሊል ተቀበለ። ምዕመናንም መጥተው የቅዱስን የቅዱስ ገላውዲዮስን ስጋ ወሰዱት። በመልካም አገናነዝ ገንዘው ከቅዱስ ፊክጦር ጋርም በሳጥን ውስጥ አኖሩት። የስደቱንም ዘመን ሲፈጽም ጠበቁት። ከዚህም በኋላ የቅዱስ ፊክጦር እናት ቅድስት ሶፊያ ወደ እንዴናዋ ሀገር መጣች። የቅዱስ ገላውዲዮስን የፒክጦርን ስጋቸውን ወስዳ ወደ አንጾኪያ ደረሰች። የቅዱስ ገላውዲዮስ ስጋ አሲዩቱ በሚባል ሀገር ይኖራል የሚልም አለ። ለእግዚአብሔር ምስጋና ይሁን፣ እኛን በቅዱስ አንጸሎች ማረን። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለገላውዲዮስ ሃይማኖቶ ክርስቶስ ተአሪዞ አልባሰ መንግስት ኢሃወዞ ለመኮንን አላዊ እንዘይት ጊያዞ በሚስማ ቃሎ የሚሰጠው ትእዛዞ በኩንያ ተዕዱ አብደር አብደረ ገሪዞ ሰላም ለክሙ እምአተ እስራዩ አሃዱ አዲስ ላስ ወተሳቱ ለአሮ ተገል ጸማዱ ማህበራነ ግላውዲዮስ ማር ዝእም ቤተ መንግስት ውላዱ ለልበዚአ ከመይትኬስ ጸመትክዱ ውስተ ንስዋይሁ ለአብ ስዕለት የሰዱ በዚችም ዕለት በመድኃኒታችን በኢየሱስ ክርስቶስም በእስክንድሪያ ከተማ የተሰራች የአርባው ሰማይታት ቅዳሴ ቤተ ክርስቲያናቸው የእስክንድሪያ ሊቀ ጳጳስ የቅዱስ ክርዳኑ መታሰቢያቸው ነው። በረከታቸው ከእኛ ጋር ጡ ነዝላለሙ አሜን።

ለዛ አንበቦ ወለዘ ተርጎሞ በንሳን ሀዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም ሐራቂ ተኩሉ እንባይ ውረይ ማረን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ያሳደርብን። አምላካችን እግዚአብሔር ከቅዱሳን ረዲኤት በረከት ይክፈለን። ሀገራችን ጽኑ ሰላም ያደርግልን። አምላካችን እግዚአብሔር በመከራ በስቃይ ውስጥ የሚገኙ ወገኖቻችን በምሕረቱ በቸርነቱ ይጎብኝልን። በቅዱሳን ረዴት በረከት ይክፈለን። የተወደዳችሁ የልቃናት ሚዲያ ተመልካቾቻችን፣ እንግዲህ በዚህ መጽሐፍ ክፍል ውስጥ የነበረን መርሐ ግብር ይህንን ይመስል ነበር። በፕሮግራማችን ብዙ እንዳተረፋችሁ ባለሙሉ ተስፋ ነን። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ሰላም፣ እግዚአብሔር ከሁላችሁ ጋር።